ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ለረዥም ጊዜ እንግዲህ ለካልሽየም እጥረት ተጋልጠን ለተለያዩ ከፍተኛ የጤና ችግሮች እንዳንጋለጥ ማድረግ ስላለብን ጥንቃቄዎች እንነግራችኋለን። ይህን ቪዲዮ የትም ሳትሄዱ እስከ መጨረሻው ተከታተሉት። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰውነታችን እንግዲህ በአግባቡ ስራውን ለመስራት ከሚያስፈልጉ ዋና ዋና ንጥረ ነገሮች ውስጥ አንዱና ዋነኛው ካልሽም ነው ማለት ነው። ካልሽም እንግዲህ ለአጥንታችን ጤንነት፣ ለጠርሳችን ጤንነት እንዲሁም ለልብ ጤንነት እንዲሁም ለተለያዩ መስሎቻችንና ነርቮቻችን ጤንነት እጅግ በጣም ወሳኝና አስፈላጊ የሆነ ንጥረ ነገር ነው ማለት ነው። ስለዚህ የየዕለት አመጋገባችን ላይ በቂ የሆነ ካልሽም ሰውነታችን ማግኘቱን እርግጠኞች መሆን አለብን ማለት ነው። አለበለዚያ እድሜ በገፋ ቁጥር የሚከሰቱ ከፍተኛ የጤና ችግሮች ይኖራሉ። ወይም ደግሞ ለረዥም ጊዜ ለካልሽም እጥረት የምንጋለጥ ከሆነ ከባድ የሚባሉ የጤና ችግሮች ይከሰቱብናል ማለት ነው። ለምሳሌ ሕፃናት ላይ ሪኬት የሚባለው የአጥንት መጣመም አይነት ችግር ያጋጥማል። እንዲሁም ደግሞ ትልልቅ ሰዎች ላይ ደግሞ እንዲሁ የሳሳ እና ይሄ በጣም ለስላሳ የሆነ አጥንት ተፈጥሮ አጥንት የመጣመም ሁኔታ ይፈጠራል። እንዲሁም ጥርስ የመበስበስ ሁኔታ ይፈጠራል። ሌላው ደግሞ ጥርሶቻችንን በቀላሉ ልናጣቸው እንችላለን ማለት ነው። እነዚህ ሁሉ እንግዲህ በካልሲየም እጥረት ምክንያት የሚከሰቱ የጤና ችግሮች ናቸው ማለት ነው። እንዲሁም ደግሞ እድሜ በገፋ ቁጥር ለ ካተራክት የምንለው ወይም ደግሞ የሞራ ችግር አይናችን ላይ ሊከሰት ይችላል። አይናችን በሞራ ተጋርዶ አይናችን ማየት ሊሳነው ይችላል ማለት ነው። እንዲሁም ደግሞ ይሄ ኦስትዮፖሮሲስ የሚባለው ወይም ደግሞ የአጥንት መሳሳት የጤና ችግር በጣም እንጋለጣልን። አጥንታችን በቀላሉ ይሳሳል፣ በቀላሉ ይሰበራል፣ ይሰነጠቃል። እየሄድን እያለ ምንም ሳኖር አጥንታችን ሊሰበር ይችላል። እንዲሁም የመሰንጠቅ ሁኔታ ያጋጥመው ይችላል። እንግዲህ የዘለቄታ ያለው የአካል ጉዳት ሊያጋጥመን ይችላል ማለት ነው። በካልሲየም እጥረት ምክንያት ብዙ ጊዜ ካስተዋላችሁ፣ እድሜ በገፋ ቁጥር እግሬን ጉልበቴን የማለት ነገር አለ፣ በቀላሉ የመሰበር ነገር አለ። ሐኪም ቤት ሲኬድ የአጥንት መሳሳት ወይም ኦስቲዮፖሮሲስ ይባላሉ እና ይሄ ሁሉ በፊት ለረጅም ጊዜ ለካልሲየም እጥረት ተጋልጠዋል ማለት ነው። ለዚህ እንግዲህ የጤና ችግሮች እንዳንጋለጥ በቂ የሆነ የካልሼም መጠን በሰውነታችን ውስጥ መኖሩን እርግጠኛ መሆን አለብን፣ ወይም ደግሞ የለት አመጋገባችን ላይ በቂ የሆነ ካልሼም ማግኘታችንን እርግጠኞች መሆን ይኖርብናል ማለት ነው። ታዲያ በካልሼም እጥረት ምክንያት ይሄ ሁሉ የጤና ችግር የሚገጥመን ከሆነ እንዴት አድርገን ነው የካልሼም እጥረትን አስቀድመን መከላከል ያለብን ወይም ደግሞ ከምን አይነት ምግቦች ነው ካልሽምን በደንብ ማግኘት ያለብን የሚለውን ስናይ እንግዲህ በካልሽም የበለጸጉ የሚባሉ ምግቦችን ስናይ የመጀመሪያው ወተት ይሆናል ማለት ነው። ወተት እንግዲህ በውስጡ ከፍተኛ የሆነ የካልሽም መጠን አለው እና ወተት ውስጥ እንግዲህ በቂ የሆነ ካልሽም ማግኘት እንችላለን ለእኛም ለልጆቻችንም፣ እንዲሁም እርጎ። እርጎ ውስጥ እንደዚሁ በቂ የሆነ የካልሽም መጠን አለ። ሌላው ደግሞ ሰሊጥ የምንለው ነገር ሰሊጥ እንግዲህ ስለ ሰሊጥ ከዚህ በፊት ቪዲዮ ሰርተናል። ሰሊጥ እጅግ በጣም ጠቃሚ የሆነ የቅባት እህል ዝርያ ነው። ምንም አይነት የጤና ችግር የሌለው፣ ቢበዛ ሳይድ ኢፌክት የሌለው ለዚህ ለሆነ ነገር እጋለጣለው ብለን የማንሰጋው ተስማሚ የሆነ የቅባት እህል ነው እና በከፍተኛ ሁኔታ በካልሽየም የበለጸገ ስለሆነ እንዲሁም ደግሞ በተጨማሪ ብዙ የጤና ችግሮችን ለጤና ችግሮች እንዳንጋለጥ የሚያደርገን በጣም ጠቃሚ የሆነ ነገር ስለሆነ የየዕለት አመጋገባችን ላይ ሰሊጥን ብናካትት አስቤዛችን ላይ ሰሊጥን ብናካትት እጅግ በጣም ተጠቃሚዎች ነው የምንሆነው። ሌላው ቺያ ሲድ እንደዚሁ በካልሲየም የበለጸገ ነው። እንዲሁም ደግሞ ዘንጋዳ የምንለው ነገር ወይም ደግሞ ፊንገር ሚሌት የምንለው እጅግ በጣም ጠቃሚ የሆነ ነገር ነው። ስለ ዘንጋዳ እንግዲህ ከዚህ በፊት ቪዲዮ ሰርተንላችኋል። ብንችል የየለት አመጋገባችን ላይ አስቤዛችን ላይ ዘንጋዳ መጠቀም ይኖርብናል። ብዙ ጊዜ ኢትዮጵያኖች ዘንጋዳን አዘትረን የመጠቀም ልምድ የለንም እና የየለት አመጋገባችን ላይ ግን ዘንጋዳን ብናካትተው እጅግ በጣም ተጠቃሚዎች ነው የምንሆነው ዘንጋዳ ወይም ይሄ ፊንገር ሚለት የሚባለውን ነገር ብንጠቀመው በካልሽም በጣም የበለጸገ ነው። በአይረን በፎሌት እጅግ በጣም የበለጸገ ነው። በተለይ ሴቶች ብዙ ጊዜ ለካልሽም እጥረት እንጋለጣለን፣ ለአይረን እጥረት እንዲሁ እንጋለጣለን። እና ሴቶች በተለይ ይህን ዘንጋዳን የመጠቀም ልምድ በአጥሚት መልክ፣ በገንፎ መልክ፣ በቂንጬ መልክ፣ በተለያየ በምንፈልገው ፒዛ ስንሰራ ቂጣውን ፍርኖ ዱቄት ከምናረገው ይሄንን የዘንጋዳ ዱቄት አድርገን መጠቀም እንችላለን። ብዙ የጤና ጥቅሞች ነው ያሉት። እንዲሁም ለመስራት ምቹ እና በተለያየ መልኩ መስራት የምንችለው የእህል ዝርያ ነው እና ይህንን ልምድ የመጠቀም ልምዳችንን ማዳበር ይኖርብናል ማለት ነው። ሌላው እንዲሁ ምስር ውስጥም ካልሲየም ይኖራል። ምስር ብዙ ጊዜ የመጠቀም ልምድ አለን። ምስር እንዲሁ በካልሲየም የበለጸገ ነው ማለት ነው። ሌላው ይሄ ዘቢብ ላይም እንደዚሁ በካልሽየም የበለጸገ ነው። ቆስጣ ወይም ስፒናች የምንለው የአትክልት ዝርያ ወይ በአጠቃላይ እነዚህ አረንጓዴ የአትክልት ዝርያዎች እንደዚሁ በካልሽየም የበለጸጉ ናቸው። እነ ቆስጣ፣ ሰላጣ፣ ጎመን የምንላቸው ነገሮች ብዙ ጊዜ በካልሽየም የበለጸጉ ናቸው። በእሳት በጣም ሳንጎዳው እሳት እንዲሁ ከበዛበት ያለውን ጠቃሚ የሆነ ነገር ስለሚያጣ እሳት ብዙ ሳናበዛ እነዚህን ነገሮች የዕለት አመጋገባችን ላይ ብንጠቀማቸው በጣም ተጠቃሚዎች ነው የምንለው። ምን ሆነው እንዲሁም ኦክራ የሚባለው የአትክልት አይነት አለ። እሱም እንደዚሁ በካልሲየም የበለጸገ ነው። ሌሎች ደግሞ የአሳ ዝርያዎች እነ ሳርዲን፣ ሳልመን፣ ፐርች ናይል ፐርች የሚባሉት የአሳ ዝርያዎች እንዲሁ በከፍተኛ ሁኔታ በካልሽየም የበለጸጉ ናቸውና እነዚህን ነገሮች እንግዲህ ዋና ዋና በካልሽየም የበለጸጉ የምግብ አይነቶች ናቸው። እነዚህ ነገሮች እንግዲህ አመጋገባችን ላይ በማካተት ሰውነታችን በቂ የሆነ የካልሽየም መጠን ማግኘቱን እርግጠኞች መሆን ይኖርብናል ማለት ነው። እንዲሁም ደግሞ ሰውነታችን ከምንመገበው ምግብ ካልሽምን ወስዶ ጥቅም ላይ እንዲያውለው ወይም ደግሞ አብዞርብ እንዲያደርገው ቫይታሚን ዲን ይፈልጋል ማለት ነው። በቂ የሆነ ቫይታሚን ዲ ደግሞ ሰውነታችን ሊኖረው ይገባል ማለት ነው። ቫይታሚን ዲ እጥረት ካለብን ደግሞ እነዚህን ምግቦች ራሱ ተመግበን ሰውነታችን ካልሽምን አብዞርብ ይኖራልና ሰውነታችን በቂ የሆነ ቫይታሚን ዲ ማግኘቱን እርግጠኞች መሆን ይኖርብናል ማለት ነው እንግዲህ ጠቃሚ ሆነ መረጃ አግኝታችኋል ብለን እናስባለን። ስላዳመጣችሁ በጣም እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱልን፣ አሳድጉልን። ከዚህ ቻናል የምታገኙት በሳይንስ የተረጋገጠ ትክክለኛ መረጃ በባለሙያዎች ነው እና የሚቀርብላችሁ። ቻናላችንን እንግዲህ አበረታቱልን። ስላዳመጣችሁ እናመሰግናለን ችንደን አሁኑ ቻ